ም እንዴት ናችሁ የቻናል ቤተሰቦች በእያላችሁበት፣ ሰላማችሁ ይብዛ። ዛሬ በአዲስ ቪዲዮ ተመልሻለሁ ማለት ነው። ዛሬ የመሳያችሁ አማርኛ ፊደል የመጀመሪያ የመጀመሪያ ድምጾችን ይሆናል ማለት ነው። ምክንያቱም አማርኛ ፊደል የመጀመሪያውን ድምፅ ከያዛችሁት በኋላ ቤተሰቡን ቤተሰቦቻቸውን ለመቆጠር ብዙ አያቅታቸውም ማለት ነው እና መጀመሪያ በተራ ለመያዝ የመጀመሪያ የመጀመሪያ ድምፁን ከሀ እስከ ፐ ያሉ ፊደሎችን የአማርኛ ፊደሎችን የመጀመሪያ የመጀመሪያዎችን ነው ይላች መጠማ ነው። ይህን አወቃችሁ ማለት የመጀመሪያ የመጀመሪያ ድምፁን አወቃችሁ ማለት ካስቀጥላችሁ፣ ደግሞ ቤተሰባቸውን የአንድ ፊደል ሰባት ቤተሰብ አለው። የሰባቱን ቤተሰብ ደግሞ የመጀመሪያውን ካወቃችሁት በኋላ ማነምንም ነው ማለት ነው መቁጠር በተከታታይ ስቆጥሩት ቤተሰቦችንም አብራችሁ ትይዛላችሁ። ግን ከዛ በፊት የሚቀደም ምንድነው? የመጀመሪያ ድምፁን መያዝ ነው፣ የመጀመሪያ ድምፁ ማለት ነው። ከሀ ጀምራችሁ እስከ ፐ ያለውን ፊደል የመጀመሪያ የመጀመሪያውን ድምፅ፣ በተራ ሳታስተላልፉ፣ ለምሳሌ ሀ ብላችሁ መሳትሉ፣ በስነስርዓት ለሀ ያላችሁ እስከ መጨረሻ ድረስ በመቆጠር ከዛ ቤተሰባቸውን ደግሞ አንድ በአንድ አብራችሁ አስቀጥላችሁ በመቆጠር ነው። ከዛ በኋላ ነው አማርኛ መቆም የሚቻለውና ምን አሰብኩኝ፣ አሁን የአማርኛ ፊደሎችን የመጀመሪያ የመጀመሪያ ድምፆች እንሰራላችኋለሁ። ይህን የመጀመሪያ የመጀመሪያ ድምፁን ከያዛችሁ በኋላ ቀጥዬ ደግሞ ቤተሰቡን የሰራሁት ቪዲዮ አለ። ይህን በማየት አማርኛ ማወቅና መቁጠር በስነ ስርዓት ትችላላችሁ ማለት ነው። እና ዛሬ የማሳያችሁ የመጀመሪያ የመጀመሪያ ድምፁን ይሆናል። በደንብ አድርጋችሁ እየተከታተላችሁ የመጀመሪያ የመጀመሪያ ድምፁን አብሬ አብረን እንቆጥራለን። እኔ ቆጥርላችኋለሁ ማለት ነው። እሺ ቀጥታ ወደ አይዞ የመጣው ፊደሎችን እናነባለን። እንግዲህ የአማርኛ ፊደል እንደተለመደው የመጀመሪያዋ ድምፅ ሀ ነው የምትባለው። የመጀመሪያ የመጀመሪያ ድምፁ ስለሆነ የመጀመሪያዋ ፊደል ሀ ናት፣ ሀ ነው የምትለው ማለት ነው። ድምጿ ሀ ትላለች። ከሀ ቀጥላ ለናት። እንግዲህ በስነ ስርዓት በስቴፕ መያዝ አለባችሁ። ከሀ ቀጥላ ማናት? አልሁ ከዚ ከዚች ከሀ ቀጥላ ለናት። ለ ሀ፣ ለ ነው የምትሉ ማለት ነው። መጀመሪያ አሁን ከሀ ቀድማችሁ ለ ካላችሁ ሀ በፊት ስላለች ሀን መጀመሪያ ማወቅ አለባችሁ ማለት ነው። ምክንያቱም አንድ ሳይባል ሁለት ስለማይባል ፊደልም መጀመሪያ ሀ ነው የሚባለው ማለት ነው። ስለዚህ ሀ ትላላችሁ፣ ከዛ ደግሞ ለ ትላላችሁ። ለ ከለቀጥሎ ደግሞ ሀ ነው የምትባለው። ይቻውን ሀ ነው የምትባለው ለምን ሆነች ካላችሁኝ፣ እንግዲህ ይሄ በአማርኛ ህግ በድምፅ ተመሳሳይ ሆነው በጽሑፍ የሚለያዩ ብዙ ፊደሎች አሉእና እና ይቺ ሀ ነው የምትባለው የዚች ተመሳሳይ ማለት ነው። ይቺ የመጀመሪያው ሀ ናት። ይቺ ደግሞ ቀጥላ የምትገኘዋ ሃ ፊደል ሃ መርፏ በሚባል ትጠራለች ማለት ነው። በስም ደረጃ ሁለቶችም ግን ሃ ሃ ሚል ድምፅ አላቸው። ስለዚህ ይችም ሃናት ይችም ሃናት ማለት ነው። እንግዲህ መጀመሪያ ሃ አልነ አማርኛ ስንጀምር መጀመሪያ ላይ ቀጥለን ለአልነ ከዛ ሃ ከሀ ቀጥላ ደግሞ መ ነው የምትባለው ማለት ነው። ከዚችኛው ሀ ቀጥሎ መ ነው። አራት ፊደል ላይ የነ መጀመሪያ መጀመሪያ ሀ ከዛ ለ ከዛ ሀ ከዛ መ ኦኬ አሁን አራቶች ፊደሎች አይተናል በስቴፕ ማለት ነው ሀ ለ ሀ መ እነዚህ የመጀመሪያ የመጀመሪያ ድምጽ ናቸው ምንም ወጥ ቅጥላት ምንም የሌላቸው ናቸው ማለት ነው እንግዲህ ከመቀጥላ ደግሞ ማናት ሰ ትባላለች ሰ ሰ ትባላለች እች ሰ ከመቀጥላ ሰ ናት ከዛ ረ ረ ከረ ቀጥላ ደግሞ ሰ ናት ሰ ከዚያም ሁለት ሳያን በሉ ይችኛውም ሰ ናት ይችም ሰ ናት ልክ እንደ ሃ ፊደሎች ማለት ነው። በጽሁፍ የተለያየ አይነት አቋም አላቸው፣ በድምፅ ደግሞ ተመሳሳይ ናቸው። በድምፅ ሁለቶችም ሰሰ ነው የሚባሉ ማለት ነው። እንግዲህ ከመቀጥለን ከመቀጥለን ሰናየን ከዛ ረን ከዛ ሰን ከዛ ሸ ትባላለች። ደግሞ ከሰቀጥላ ሸ ትባላለች፣ ሸ ትባላለች ማለት ነው። እንግዲህ አሁን በስነስርዓት መያዝ አለባቸው። ሃ ለ ሃ መ ሰ ረ ሰ ሸ። ኦኬ። ከሸቀጥላ ደግሞ ቀ ትባላለች። ቀ ከሸቀጥላ ቀ ነው የምትባለች። ከዛ በ በ ከቀጠላ በ ከዛ ተ ተ ከተቀጥላ ቸ ቸ። እንግዲህ ከሸቀጥላ ማን ያደርግ ነው ቀን፣ በን፣ ተንና ቸን። በስነስርዓት ይሄን መያዝ በስቴፕ ማለት ነው። ኦኬ። ከቻ ፊደል ቀጥላ ደግሞ ሀ ትባላለች። እዚች ጋር ደግሞ ሀ ናገኛም ማለት ነው። ስንት ሀየን? ሶስት ሀ ከዚች ሀለች ይችም ሀናት ይችም ሀናት እች ደግሞ ብዙሃኑ ሀ ትባላለች። ሶስቶችም ሀ ፊደሎች ናቸው። በድምፅ ደረጃ ምንም የማይለያዩ ማለት ነው። በቅርጽ ግን የተለያዩ ናቸው። እንግዲህ ቤተሰብ አላቸው። አሁን የሚጠራላቸው ፊደሎች ሁሉም ቤተሰብ አላቸው አላቸው። ስድስት ፊደሎች አሏቸው በውስጣቸው ይዟቸው እነዚህ ጋር አብረው ሰባት ይሆናሉ ማለት ነው። ስለዚህ ዛሬ ማሳያችው የመጀመሪያ ስለሆነ የመጀመሪያ የመጀመሪያ ድምፁን እንጠራለን። ስለዚህ እችም ሃ ነው የምትባል ማለት ነው። ከዚችኛው ሃ ቀጥላ ደግሞ ነ ትባላለች። ነ ከዚች ቀጥላ ሃ፣ ከሃ ቀጥላ ነ። እሺ፣ ነ ነው የምትባል ከነ ቀጥላ ደግሞ እቺ ኘ ትባላለች። ከኘ ቀጥላ አ ትባላለች። አ፣ አ ትባላለች እችኛዋ። ኦኬ ከቼ ቀጥላ ማናየን? ሃን፣ ነን፣ ኘን፣ አን ይሄን አየን ማለት ነው። ይሄን አየን እስኪ አሁን አንዴ እነዚህ ልድገምላችሁ። ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ተ ቸ ሀ ነ ኘ አ እስከ አ ድረስ ይህን ይመስላል የመጀመሪያ የመጀመሪያ ድምፁ። ቀጥለን ደግሞ ከአ ቀጥለን ደግሞ እናየዋለን። ከአ ቀጥሎ ያለውን ፊደል ደግሞ እናየዋለን። እሺ እንግዲህ ከአ ፊደል ቀጥሎ ከ ነው የሚባለው፣ ከ ከ ትባላለች። ከአ ፊደል ቀጥሎ ከ ነው የምትባለው፣ ከ። እሺ ከ ከ ቀጥሎ ደግሞ ሀ ትባላለች። ከላይ ሶስት ፊደል ሀ ሀ ሚል አይተናል፣ አይደል? እቺ ደግሞ ሀ ሚል ድምፅ አላት። ሀ ሳይሆን ሀ ሚል ድምፅ አላት። ሀ ከ ቀጥላ ወ። እሺ ከ ወ ቀጥላ አ አ ከላይ ያየናት አሁን መጨረሻ ያየናት አ ፊደል ናይች ደግሞ ነው ሞግሽ፣ እዚ ላይ ሞግሽ አየን። ሁለት አ አ የሚል ፊደል ማለት ነው። ከወቀጥላ አ ዜሮ መስለው። ኦኬ። ከአ ቀጥላ ዘ ዘ ከዘ ቀጥላ ዠ እቺ ዠ ትባላለች። ከዛ የ ከዠ ቀጥላ የ የ ከየ ደ ከደ ጀ ትባላለች ደግሞ ጀ ከጀ ገ ከገ ጠ። ከጠ ጨ ከጠ ፊደል ቀጥላ ጨ ከዚያ ጠ ትባላች ደግሞ በከንፈራች ጠበቅ አድርጋች ማለት ጠ። ከጠ ቀጥላ ፀ መልስ። አሁን ምፀ ሁለቶችም እነዚህ ጸ ጸ ነው የሚባሉ። እዚህ አንድ ላይ የጻፏቸው ላይ ጻፏቸው። ይችኛው ምፀ ይችኛው ምፀ ነው የሚባሉ እንደ አ ፊደል እንደ ሰ እንደ ሀ ፊደል ማለት ነው። ተመሳሳይ ድምፅ ያላቸው ጸ ጸ ይባላሉ። እነዚህ ቀጥሎ ፈ ፈ፣ መጨረሻ ፐ ትባላለች ማለት ነው። ፐ በገንፈራችሁ ላላርጋችሁ ጥሯት ትላለች። እንግዲህ አሁን ያየነው የአማርኛ ፊደል ሙሉውን ነው። ሙሉውን የመጀመሪያ የመጀመሪያውን ድምፅ ነው። የመጀመሪያውን ድምፅ የያዛችሁ ማለት ደግሞ ቤተሰቡን መያዝ ምንም የማይከብዳችሁም፣ ቀላል ነው። ቪዲዮን እያዞራችሁ እያዞራችሁ በስነ ስርዓት ይዩት። እስኪ ደግምላችኋለሁ ከ ኸ ወ አ ዘ ዠ የ ደ ጀ ገ ጨ ጨ ጰ ፀ ፀ ፈ ፐ ይሄ የመጀመሪያ ድምፅ ነው ማለት ነው። ለነገርኳችሁ ይህን እናንተ መያዝ በእስቴፕ ሳታስሰሱት ሳታስተላልፉ፣ በሥነ ሥርዓት በደንብ አድርጋችሁ የመጀመሪያ የመጀመሪያ ድምፁን መያዝ አለባችሁ ማለት ነው። እስኪ አሁን አንዴ እቆጥርላችሁና እናየዋለን ማለት ነው። እቆጥርላችሁና እናየዋለን። እሺ መጀመሪያ ሃ ናት እያቸዋለሁ የአማርኛ ፊደል

ዠ የ ደ ጀ ገ ጠ ጨ ጰ ጸ ፀ ፈ ፐ ይሄ እንግዲህ የመጀመሪያ የመጀመሪያ ድምጽ የአማርኛ ፊደል ነው። እንደዚህ እያደረጋችሁ እንግዲህ ይሄ ሙሉ ፊደል ነው ሰላሳ አራቱ ፊደል የአማርኛ ማለት ነው። ከመጀመሪያ ጀምራችሁ የመጀመሪያ የመጀመሪያ ድምፁን በደንብ እንደኔ እየደጋገማችሁ ቆጥራችሁ ይህን የመጀመሪያ የመጀመሪያ ድምፁን ከያዛችሁ በኋላ በተለይ ጀማሪ ማለት ነው። ፊደል ገና ጀምራችሁ ካላወቃችሁ መጀመሪያ ይህን ትይዛላችሁ። ይህን ከያዛችሁ በኋላ ደግሞ ቤተሰቡን አስቀጥ። ለምሳሌ ያ ፊደል ሙሉ ቤተሰቡን ለመቁጠር መጀመሪያ ይህን መቁጠር አለባችሁ ማለት ነው። ይህን መቁጠር አለባችሁ። እንደዚህ እያደርጋችሁ ብትለማመዱ ከዛ ቤተሰቡን አብራችሁ በምን ለመጥራት ቀላል ይሆንላችኋል። መጀመሪያ ግን እንደነገርኳችሁ በስቴፕ የመጀመሪያ መጀመሪያ ድምፁን መያዝ፣ ከዛ ቀጥላችሁ ደግሞ ቤተሰቡን መቁጠር። ቤተሰቡን ይሰራው ስላለ ገብታችሁ መከታተል ትችላላችሁ። ዛሬ ጀላሽ የመጣው አማርኛ ፊደል የመጀመሪያ የመጀመሪያ ድምፁን ከሀ እስከ ፐ ድረስ ነው። ከተመቻችሁ ላይክ ሸር በማድረግ ተከታተሉት። አዲስ ሆናችሁ ሰብስክራይብ በማድረግ የቻናል ቤተሰቡን አበረታቱ ማለት ነው። ነው የዛሬ ቪዲዮ ይህን ይመስል ነበር። በሌላ ቪዲዮ እስከመጣ ሰላም ሆኑ። ቻው